እኔ ከሷ ጋር ተመካክሬ ተባብሬ ምንም ያደረኩትም የማደርገውም ነገር አይኖርም። ምንም በማላቁ ነገር እንድወቀስ ምን ሊጠፋ ያረሽ ነው? እኔ ነው የምትፈልገው እንጂ ላንተ ብያልኩ እኮ እኔ ይቅርታ ማለት አይደለም። ላንተ እኔ ምንም ላረክ ይችላል። ስለዚህ ችግር የለውም፣ ቅርታ እጠይቃታለሁ። ጭራሽ ቤት ለቃ እስከመሄድ ድረስ ደሳለሽ ይሁ ቤት ለቃ ሄደች። ደስ አለሽ አይደለም? ይኸው ለቃልሽ። ምን አይነት ነገር ውስጥ ነው ከተትሽኝ? ያው ምን አይነት ነገር ውስጥ ነው ከተትሽኝ? የት ነው ያው ወሰድሻት? የት ነው የደበቅሻት? ነገርኝ። ልታሳብጂ ነው? እንደ አንቺ እኔ እኮ እንድምሽ ነኝ። ልታሳብጂ ነው ፍላጎትሽ። እኔ ማሳበር ነው እቺ ነሽ። ቤት ምን ተለቅ ያረግሻት አንቺ ነሽ። አይታይሽም? የለችም እኮ ቤት ውስጥ የታለች? የምር ጓደኝነታችሁ የምር በጣም እንደምትሉት ቢሆን ኑሮ እንደዚህ አታደርግም ነበር። አንቺ ልጅቷ ምንድን ነው የምታወረው? እቺ ልጅ ምንድን ነው እኔ እስከ ዛሬ በጣም ሁሉንም ነገር የታገስኩሽ ማለት ነው እህቴ ስለሆንሽ ነው ሁሉንም ነገር ችዬ ዝም ያልኩት ከማናችሁም ወገን ያልሆንኩት ከዛሬ ነገ ሰላም ትሆናላችሁ ብዬ አስቤ ነው። ከሆነ የኔና ያንቺ ወንድምና እህትነት ከዛሬ በኋላ እዚህ ላይ ነው የሚያበቃው። አንድ ነገር ሆና ከሆነ ማለት ነው እንደዚህ ሲጣርጌ ነው ምገልሽ ገና እገልሻለሁ። ነገር በደንብ ነው መታቂነ ቶሎ ካልነገርሽኝ ከዚህ ም የባሰ ነው ምደበድብሽ እስከ ዛሬ ድረስ እስከ ዛሬ ድረስ እንትልች እየታገሽሻል ለማትረባ እኔ ስም ያልኩት ማለት ነው ለአንተ ብዬ ነው የራሷ ጉዳይ መማታት ማለት ነው በጥፊ መምታት ነ ነው በአንቺ ምክንያት አንድ ነገር ትሁንና ማለት ነው አንድ ነገር ትሁንና እየሰማሽኝ ነው አይደለ? እኔ ምን አውቃለሁ፣ ነው ያወኩት። ብዙ አለ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ፣ ምንም አልልም። ያው አለን እንግዲህ ያው ዛሬ ደርሰናል እናንተ ጋር ስንዴት ነው? ነገሮች እንዴት እየሄዱ ነው? ስራ፣ ኑሮ፣ ጤና፣ ሁሉም ነገር መልካም እንደሆነ ባለሙሉ ተስፋ ነኝ። ያው እንግዲህ ዛሬ የመጣውበት ምክንያት መቼስ ሰሞኑን እየተፈጠሩ ያሉ ነገሮች ማለት እያያችሁ ነውና ከቀን ወደ ቀን ያው ነገሮች እየተባባሱና በጣም መስመር እየሳቱ ስለሆነ ማለት በቃ ከባድ ላይ እየደረሱ ነውና ያንን ነገር ያው እኔ ለማስተካከል እንደምታውቁት በጣም ብዙ ብዙ ነገር እየጣርኩኝ ይገኛለሁ። እኔ በቃ ፍላጎቴ ከሁሉም ማንም ሰው ሳይድ መያዝ አልፈለግኩም ከያቡም ከሄሉም ማለት ነውና እኔ ፍቅር ሰላም እንዲወርድ ነው የፈለግኩት ሁለቱም መሃል ሰላምና ፍቅር እንዲሆን የፈለግኩትና በአጋጣሚዎች ደግሞ ያው ምንም እንደዛ ይሆነ አይደለምና አሁን ዛሬ መጦበት ምክንያት ባለፈው በተፈጠረው ነገር በፎቶ ነገር እኔ ምንም እንደሌለውበት ምንም የማውቀው ነገር እንደሌለ ሁላችሁም ሁላችሁም እንድታቁ ሄሉም እንድታቅ እውነታው መታወቅ ስላለበት ማለት ነው እና ዛሬ አቡኒ ጃቴ የመጦት ለዛ ነው። ምክንያቱም እያንዳንዱን ነገር ያደረገችው እሷ ነች ማለት ነው። እኔ ምንም አላቅም። ፎቶንም ጠቅልላ አሳምናኝ ለሄሉ እንድንሰጥ ያደረገችው እሷ ነች። እኔንም አዲስ እንዲሁን ስለፈለግኩ ነው ሰርፕራይዝ እናድርጋት ብላኝ ነው እና ምንም በማላቅበት ሁኔታ ነው ያ ነገር የተፈጠረው። ስለዚህ የአቡ ዛሬ ሄሉን ማለት እግሯ ስር ወድቃ ይቅርታ እንድጠይቃት ነው እና ያለውን ነገር ሁሉንም ነገር እንድታስረዳት ነው ይዣት የመጣሁት ማለት ነውና ማለት በቃ ከዚህ በኋላ እኔ ምንም ከደሙ ንጹህ እንደሆንኩኝ ምንም ነገር እንደማላቅ ሄሉም እናንተም እንድታቁ ፈልጋለሁ። እኔ አንድና አንድ ያቡም ሄሉም ሁለቱም ተስማምተው ተዋደው እንዲኖሩ ነው ፍላጎቴ የኔ ማለት ነው። የማንንም ወገን የማንንም ሳይድ መያዝ አልፈለኩም። የያቡንም የሄሉንም ሁለት እሷም መቴናት የሄሉም ደግሞ ጓደኝ ስለሆነች ማለት ነውና ዛሬውን ያቡ ሄሎን ይቅርታ እና ቤተሰቦቻችንንም ይቅርታ እንድትጠይቅ እኔ ምንም ጥፋት እንደሌለብኝ ምንም ማቆ ነገር እንደሌለ ለሄሎ እንድታስረዳት ነው የመጣሁት። እና ሁሉንም ነገር ያው እንግዲህ አሳምኛታለሁ። ባለፈው የተፈጠረው ነገር አሁን ዛሬ ሄደን ሄሉን እግሯ ስር ወድቀሽ ይቅርታ እንድትጠይቂ ነው ተስማምተሽበታል? አዎ ማለት እኔ ችግር የለብኝ ይቅርታ ለመጠየቅ ያን ያህል ከባድ ነገር ሆኖ አይደለም። ግን ይህን ያህል እንደዚህ ልትሆን የቻለችበት የሆነ ሌላ ሪዘን ያላት ይመስለኛል። ማለት በፎቶ ብቻ አይመስለኝም እንደዚህ ማለት የሆን አላረለ ለምሳሌ የሆነ ሰው ሰበብ ሲፈልግ በትንሽ ነገር ነው ነገሮችን ማቆም የሚፈልገውና እሷ ጋር ያየሁት ነገር እንደዛ ነው። ማለት በቃ ይሄ መለያየት ፈልጋ ይህን ነገር ሰበብ አረገች እንጂ ይህ ምንም ከባድ ነገር ሆኖ አይደለም። ፎቶውን በፎቶ ቀይሬን ያመጣሁት ሜይ ቢ እሱ ትንሽ አስደበራት ብለን እናስብ። ግን ያን ያህል ከአንተ ጋር ያላትን ነገር ማለት በጣም ቤስ ፍሬንዴ ነው ምናምን እያለች ስታወራ የነበረ ሴት ነችና፣ አሁን ላይ በዚህ በፎቶ ብቻ አንተን ከህይወት ይወጣ ምናምን ምናምን ማለቷ ለእኔ ሰበብ ነው እየመሰለኝ ያለው ማለት እስኪ ላላአን አታፍሪ ምንዳሆንም ንሻሁንም ምንም ልጅ አይሰማሽም። ማለት ምንድን ነው ይህ ሰበብ? ከዚህ በላይ የሚያጣላ ሰበብ ይኖራል? የኔና የሷን ፎቶ መድሻለሁ ብለሽ ጠቅልልሽ፣ ከዛ ደግሞ የእሷን ፎቶ ጠቅልልሽ ሰጥሻት። እንዴት ነው ከኔ ጋር ልትሆን የምትችለው? የገዛ ያንን ፎቶ ቀይሬ ያመጣሁት ነገር አብረን ነው የሰጠናት። እኔና አንቺ እኮ አንድ ላይ ሆነን ነው ጠርተናት እኮ የሰጠናት። ብቻሽን ብትሰጠኛት ሄደን እኔንም እኔ ችግር የለብኝም ይቅርታ እጠይቃታለሁ ለአንተ ስል ማለት ነው ማለት ነገሩ ምንም አሳምኖኝ በቃ ይሄ በጣም ያደረኩት ነገር ለእኔ ምናምን ብለሽ ሳይሆን እኔን የማይሆን ውስብስብ የሆነ ነገር ውስጥ ከተሽኛል ማለት ምንም በማላውቁ ነገር እንድወቀስ ሚን ሊጠፋ እያደረግሽ ነው ይህንን የምትፈልጊው ለአንተ ብያልኩ እኮ እኔ ይቅርታ ማለት አይደለም ለአንተ እኔ ምንም ላደረግ እችላለሁ ችግር የለውም ይቅርታ እጠይቃት አሁን ዞሮ ዞሮ እኔ የምፈልገው እግሯ ስር ወድቀሽ እኔ ምንም ነገር እንደማላቅ ያንን ነገር ያደረግሽ ብቻሽን እንደሆነ ገባሽ አይደለ? ምክንያቱም እኔ ምንም ነገር አልፈልግም። ማንም ሰው ምንም ባላጠፈበት ቦታ ጥፋተኛ መሆን አልፈልግም። ምንም ባላረኩት ነገር ሰዎች እኔን እንዲወክሱኝ አልፈልግም። እንዴ እኔ ከእሷ ጋር ተመካክሬ ተባብሬ ምንም ያደረግኩትም የማደርገውም ነገር አይኖርም። አንደኛ ነገር ማለት ነው። ስለዚህ አሁን ትሄጃለሽ፣ ቤቷ እንሄዳለን። የተፈጠረውን ነገር እኔ ምንም ነገር እንደሌለውበት ያንን ነገር ጠቅልለሽ የሚያመጣሽው ለእኔ የሚያልሽኝን ሁሉንም ነገር ማለት ነው። እሷም ግን ይቅርታ መጠየቅ አለባት። ምክንያቱም ብዙ የተናገረቻቸው ትርፍ ጣላቶች አሉና፣ ለዛ እኔም ይቅርታ መጠየቅ ፈቃለች እኔ ብቻ አደለሁ የሚያጠፋው ብዙ ነገር ነበርት ቦታ ላይ ብዙ ነገር ሰምታል ብዙ ነገር ተናግረኛ ግብድ ነፍስ እስከማለት ድረስ ማለት ያተናገረች ነገርና ስለዚህ እኔ ብቻ ያንን ነገር ስላረኩኛል ሁሉ ነገር ተናግራ ዝም ብዬ ትንላት አልችልም። ስለዚህ እሷ ምን ቦታ ምጠይቅ አለባት ማለት ነው። አረ በእግዚአብሔር አንቺ ተይ አሁን፣ እኔ ያመጣሁሽ ስለ እኔ እንድታስረጃት ነው፣ ስለ አንቺ አይደለም ስለ እኔ ጉዳይ ቅርታ እንድጠይቂ ነው። ምክንያቱም እንደዛ ማድረግሽ በጣም ከባድ ጥፋት ስለሆነ ማለት ነው። እኔ ምንም እንደሌለበት እኔን አሁን ከዚህ ነገር ንጹ አድርጊ። እኔ እየተወቀስኩኝ ነው። ሄሉ እኔም ማናገርም ማየትም አትፈልግም። ስለዚህ ሁሉንም ነገር ያለውን ነገር ከመጀመሪያው እስከመጨረሻው ድረስ ምን እንደተፈጠረ እንዴት እንዳደረግሽ ምናምን ፎቶ እንዲጠቅልልሽ እንዳመጣሽ ትነግሪያታለሽ ማለት ነው። ተስማምተን አናለል። ስለዚህ አሁን ቤቷ እንሂድና የተፈጠረውን ነገር ሙሉ በሙሉ ታስረዳታለች ማለት ነው። ያው ማለት እኔ ከማንም ጎን መቆም አልፈልግም ማለት፣ በእኔ ቦታ ብትሆኑ ሁላችሁ የምታደርጉት ነገር ነው። ከሆነ ሰው ቦታ መቆም በጣም ከባድ ነገር ነው፣ ያቡም ሄሉም ማለት ነው። ምክንያቱም እኔ ጥፋተኛ የሆነውን ሰው ማስተካከል ነው የምፈልገው። መሀል ላይ ቆሜ እነሱን አንድ ማድረግ ነው የምፈልገው የኔ ፍላጎት ማለት ነውና ማንም ጎን መቆም ስላልፈለኩኝ ነው። በቃ ማለት ጥፋተኛ የሆነውም ልክ የሆነውንም ሰው አንዳንዴ በጣም ከባድ ነው። አጣብቀኝ ውስጥ ትወድቃላችሁ እና መፍረድ በጣም ቀላል ነውና እኔ ያቡ ጥፋተኛ ከሆነች ያቡ ማስተካከል፣ ሄሉም ጥፋተኛ ከሆነች ሄሉም ማስተካከል ነው እና ያ ነገር ደግሞ ማለት ዛሬ አሁን ሁሉንም ነገር ታስረዳታለች። እኔ ከነገሩ ምንም እንደማላቅ ለሄሉ ታስረዳታለች። ስለዚህ ያው እቤቷ ልንሄድ ነው አሁን ወደ ቤቷ እናትና ያለው ነገር እሺ አለሽ ማለት ነው። ማብራቱ ከበራማ በቃ ይታወቅ። ብዙ ጊዜ ስመጣ የፊት ለፊት ማብራቱ የበረ እንዳው ማብራት ካለ ትኖራለች ማለት ነው። በጣም ብዙ ጊዜ ነው ማለት ነው የምትመጪው፣ እዚህ አንቺ። እኔ ከመጣው በላይ እዚህ እየመጣች ነው። ለምን እዚህ አትገቢም አንቺ?

ምንድን የተፈጠረው? ያው ምንድን የተፈጠረው? እኔ ምንም አቀው ነገር የታለች? ሄሎ፣ የታለች? የትን ሄደችው? እኔ ምንም አቀው ነገር የለም። አብረን አረፍ እንደመጣ ነው። እኔ ማሰብ እያቃት ነው። ምንድን ነው እየተፈጠረ ያለው? ምንድን ነው እየተፈጠረ ያለው? ንገሪኝ። ታውቂያለሽ። በደንብ ነው የምታውቂው። ታውቂያለሽ። በደንብ ነው የምታውቂው። ንገሪኝ። የት ነው የሄደችው? ንገሪኝ። በደንብ ነው የምታውቂው። የት ነው የሄደችው? ንገሪኝ። ስለምታውቂ ነው ይቅርታ ለመጠየቅ የመጣሽው። ስለምታውቂ ነው አይደለ? የት ነው የሄደችው? ንገሪኝ። እንዲህ የለችም እኮ ባዶ ኮኖ ቤቱ አይታይሽም እ ሄሎ የታለች? ባዶ ኮኖ ቤቱ አይታይሽም? የታለች? ሄሎ የታለች? ንገሪኝ። ያቡ በደንብ ነው መታቂው ንገሪኝ። በደንብ ነው መታቂው ንገሪኝ። የስን ያለችው? ወይኔ ጌታ፣ ወይኔ ወይኔ ረበል ሱስ ምንድን ምንም አይመስልሽም? ምን አደነግጭ እንዴ? ማለት እኔ ምን ላል ሲጀመር አውቃ እንደዚህ ያደረገችው ሲጀመር ሳትነግሪው ሁሉ ነገር እንደዚህ ያደረገችው ሲጀመር ሰበብ ፈልጋ ነው፣ ከአንተ መለየት ፈልጋ ነው ሲጀመር። ማለት ጓደኝነታችሁ ይሄ ቤስ ፍሬንዶች ምናምን ብላ እንደዛ ስትል የነበረችው ዝም ብላ ነው። ማለት ያየነው ነው እንግዲህ። ቤስ ፍሬንዶች ብትሆኑ ታሳውቀኝ ነበር አለ። ያለውን ነገር እንደዚህ እንደዚህ ነው ብላ ግን ምቅ እሷ ማለት እንደዚህ ነች። እየቀንሽ ነው አይደለም? የተፈጠረውም ታውቂ ያው በደንብ ነው። አንደኛ ነገር ማለት ነው ይቅርታ አላት። እግሯ ስር ድቄ አለው። መጠርጠር ነበረብኝ ግን አንተ በጣም ስላዘንክ ላለማስከፋት ብዬ ነው እንደዛ ስላዘንክ በጣም እንዳላዘን አይደለም፣ የምፈልግም አሁን ማለት ነው። ምንም ሌላ ንግግር ምንም አልፈልግም። የት እንደሄደች የት እንዳረግሻት ንገሪ። ደህና ምን አካለ አብረና አይደል እንደ የመጣን ቅርታ ጠይቂያት ብለህ ከቤት አመጣኸኝ እሺ ምንድነው እቃው ወጥቶ ነው የት ሄዶ ነው እቃው ውጭ የለም የት ሄዶ ነው የአንተ ጓደኛ ነች እኮ አይደል የእኔ አይደለችም ለእኔ ያሳውቀኝ አይደለም እሺ ቤት ቀይራ ነው የት ሄዳ ነው እሺ ንገሪኝ ምንድን ነው የተፈጠረው ሲጀመርም ማለት ያዛን ቀን እንደዛ ስትሆን የነበረው ሲጀመር ሆን ብላ አውቃ ነው ሲጀመር እንደዛ ስትሆን ማለት ሆን ብላ አውቃ ማለት ነው እንደዛ እኔን እንደዛ ስትናገር የነበረው ምናምን ይሄ ለመንዳይ ትፈልግ አውቃ በቃ ከአንተ መራቅ ትፈልጋ ነው በቃ አንተ ለምደው ማይገባ እንዴ ጭራሽ ለሁሉም ነገር ተጠያቂ ነኝ? እንደ ይቅርታ ጠይቂያለሁ፣ ካመጣኝ ይሻል። ድጋሚ ደግሞ ሌላ ነገር ምንድን ነው እንዴ? አሁንስ በጣም በዛው። አንቺ ማለት ነው በጣም ያው እኔ እስከዛሬ በጣም ሁሉንም ነገር የታገስኩሽ ማለት ነው እህቴ ስለሆንሽ ነው ሁሉንም ነገር ችዬ ዝም ያልኩት ከማናቸውም ወገን ያልሆንኩት ከዛሬ ነገ ሰላም ትሆናላችሁ ብዬ አስቤ ነው። ጭራሽ ቤት ለቃ እስከመሄድ ድረስ ደሳለሽ፣ ጣም የምር ጓደኝነታችሁ የምር በጣም እንደምትሉት ቢሆን ኑሮ እንደዚህ አታረግ ነበር። ነገር እየሰማሽ ነው ባለፈው ያደረግሽውን ነገር ሁሉንም ነገር ያደረግሽውን እኮ እኔ አይቼ ባላየ እኮ ዝም ያልኩት ነገር ነገሮች ይስተካከላሉ ብዬ እኮ ነው፣ ለማስተካከል ብዬ ይቅርታ ለመጠየቅ ጠይቅ ያስሏር እሺ አልኩኝ። መጣው የለችም። እሺ የእኔ ጥፋት ምኑ ጋር ነው? ምን ላድርግሽ? እኔ በደንብ ነው የምታውቂው። እኔ ደግሞ ልንገርሽ፣ የት እንደሄደች የት እንደገባች አይታይሽም እንደሌለችም እኮ ቤት ውስጥ። ታዲያ የት ሄደች? እሺ ንገሪው፣ የት አለች? እዚ ውስጥ ገባች? እዚ ውስጥ ገባች? የት አለች? የት ነው ሄደችው? ንገሪው፣ ንገሪ። በደንብ ነው የምታውቂው፣ በደንብ ነው የምታውቂው። ንገሪው የት እንደሄደች የት እንደደበሸት፣ ንገሪው። ያቡ ይሄን ነገር ሳትነግሪ ማለት ነው ዛሬ እኔ በደንብ እግዚአብሔርን ነው የምልሽ፣ ንገሪኝ። የት ነው የት ነው ያደረግሻት? የለችም። ሁሉም ምስታዩ አት አይደለ ቤቱ ባዶ ነው። አይታየሽም? ምንም የሀዘን ስሜት እየታየብሽ ራሱ አይደለም። ቤቱ ባዶ ነው። የት ነው ያለችው የት ነው ያለችው? ደጋግሜ እየነገርኩ ነው። በቃ እኔ የማቀው ነገር የለም።

ፈጣሪ ፈጣሪ ምን አይነት ነገር ውስጥ ነው የገቡት? ብቻ ስልኳ የሚሰራ የደወሉላቸው ደንበኛ ቴሌፎን ብያት ተላለፈ ነው፣ ስልኳ አይሰራም። ስልኳ አይሰራ፣ ዘግተው ነው አይሰራ እኮ እንዴት ነው ሽ የምናገኘት? የደወሉላቸውን ደንበኛ ምትመር አሁን ማግኘት አይችሉም። ምን አይነት ነገር ውስጥ እንከተት ምን አይነት ነገር ውስጥ ነው ከተትሽኝ? ያው ምን አይነት ነገር ውስጥ ነው ከተትሽኝ? የት ነው የወሰድሻት? የት ነው ደበሻት? ንገርኝ። ልታሳብጅኝ ነው። እንዳንቺ እኔ እኮ እንድምሽ ነኝ። ልታሳብጅኝ ነው ፍላጎትሽ? እኔ ማሳበር ነው ይላም እንደናንተ ነው ማሳበር። እዩ አበድኩ። ምንድን ነው ፍላጎትሽ? እሺ ንገርኝ። የት ነው ያለችው አሁን? እቃው የት ነው? እሷስ የት ነው ያለችው? ምንድን ነው የተፈጠረው? ይቅርታ ለመጠየቅስ እንዴት ባንዴ ይሸትሽ ሁሉ ነገር ኛ ስለአሳዘንከኝ ነው፣ ስላሳዘንኝ በቃ ማለት ባንቺ ምክንያት ነው በቃ የሁሉ ነገር የተፈጠረው ብለሽ ደጋግመሽ ስታውራል። ከዚህ ሁሉ ሌላም እንዲቅርት አጠይቅለት ብዬ መጣሁ። እሺ አዝነሽልኝ ከሆነ ያንን ነገር ለምን አደረግሽ? አሁን ምንም ማሰብ አሁን ቀጥታ ወደ ወሰድሻት ቦታ ቀጥታ እኔን ስጪኝ አንድ ላግኛት ላውራት እግሯ ስር ወድቀሽ ይቅርታ ጠይቀተልሽ የት ነው የደበቅሻት አንቺን እየጠየኩሽ ነው አላሳዝንሽም እንዴ በደንብ ነው ምታቂ በደንብ ነው ምታቂ በደንብ በደንብ ነው ምታቂ ያቡ ስለማቅ ነው እኔ ስለማቅ ነው የአንቺን ጸባይ ስለማቅ ነው ቤት ቀይሪ ብለሻትም የት ነው እሽት ነው ቀው እሽት የት ገባ ሀገር የሆነ ቦታ ሄዳለች እሺ ቀው የት ሄደ ቀው ባዶ ነው እኮ ቤቱ ቀው የት ሄደ እሷ የሆነ ቦታ ሄዳ ከሆነ ቀውነ የት ነው ያለው ቀው የት ነው ያለው ንገሪኝ ንገሪኝ ንገሪኝ ያቦ ቶሎ ንገሪኝ ያቦ እቺ ልጅ በአንቺ ምክንያት አንድ ነገር ትሁንና፣ ማለት ነው። አንድ ነገር ትሁንና፣ እየሰማሽኝ ነው አይደለም? እኔ ምን አውቃለሁ ነው እሷ ስለ ሄደች እኔ ነኝ የምጠየቀው። ምን አገባኝ? አንድ ነገር አይመለከተኝም። አንድ ነገር ሆና ከሆነ ስለ እሷ ሁሌ እኔ ነኝ የምጠየቀው። በቃ አይመለከተኝም። በአንቺ ምክንያት ነው። ይኸውልሽ፣ አንቺ በአንቺ ምክንያት አንድ ነገር ሆና ከሆነ የኔና የአንቺ ወንድምና እህትነት ከዛሬ በኋላ እዚህ ላይ ነው የሚያበቃው። አንድ ነገር ሆና ከሆነ ማለት ነው። እንደዚህ ሲጣርጌ ነው የምገልሽ። ንገሪኝ፣ የት ነው ያለችው አሁን? ንገሪኝ፣ ንገሪኝ። በደምብ ነው የምታይቅ። ቶሎ ንገሪኝ፣ ንገሪኝ። ገና እገልሻለሁ። ንገሪኝ። በደምብ ነው የምታይቅ። ቶሎ ካልነገርሽን ከዚህ የባሰ ነው የምደበድብሽ እ እስከ ዛሬ ድረስ እስከ ዛሬ ድረስ እንችልች እየታግስ ይሻል ለማትረባ ለማትረባ፣ በይ አንቺ ነሽ ማትረቢ። በጠበጥሽኝ ህይወቴን። የትን ያለችው? ንገሪ። ተነሽ ተነሽ፣ የትን ያለች ንገሪ። የወልሽ አንድ ነገር ሆና ከሆነ እየሰማሽኝ ነው አደለ? አሁን አንድ ነገር ሆና ከሆነ ማለት ነው የት እንዳለች ቀጥታል የደበቅሽበት ቦታ አሁን፣ የደበቅሽበት ቦታ ማለት ነው ንገሪኝ። ልጅ የአቡ እቺ ልጅ ያለችበትን ፈልግሽ ፈልግሽ አሁኑ እየሰማሽ ነው አደለም? ሰማኛለ። ከዚህ በኋላ ማለት ልክ እኔ ዝም ያልኩት ማለት ነው ለአንተ ብዬ ነው። እሱ አሁን የራሷ ጉዳይ ስፈልግ ማለት ነው። እንደዚህ ነው ምገልሽ፣ እንደዚህ ማለት ነው። አሁን እየሰማሽ ነው። እስከ ዛሬ ድረስ በጣም በጣም በጽፌ መታኝ። ስለታገስከኝ ገና አንቄ ነው የምገልሽ። አሁን የት እንዳልሽ እንትናን ለምታውቃሴት እኔን እህት አንቺ ጥሩ ስራ እንደ ስራሽ ነው እንደ የሚታይሽ ያደረግሽው ነገር ጥሩ ስራ እንደሆነ ነው የሚሰማሽ። እኔ ነበርኩኝ ለንትለች ብለህ እኔን በጽፌ መታሽ። መቶ ጊዜ እህት ልትሆኝ ትችያለሽ። መቶ ጊዜ ግን መጥፎ ስራ ስትሰሪ ደግሞ መቼም ዝም አልልሽ። መቼም መቼም፣ እቺ ፈልገሽ ያለችበትን ቦታ አሁኑንም አትወስጂኝ ከሆነ ማለት ነው እገልሻለሁ። የፈለግከው ነገር አድርገኝ ይችላል፣ አላቅም ዝቶ አስፈልገን መግባት ትችላለች። ከዚህ በኋላ እንበለ ጭራሽ ጭራሽ ገደል መግባት ትችላለች። አሁን ሂጂ ነኝ ጭራሽ